አሰላም አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴ ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ሆን። እንግዲህ ዛሬ ከብዙ መጥፋት በኋላ መጥቻለሁ ማለት ነው። እስኪ ቻናሌን ሼር ላይ ካድርጉልኝ ትንሽ ቻናሌ ዘጭ ብለዋል። ያው እኔም ጠፍቼ የነበረ ባይዘዌ እና ዛሬ እንግዲህ ተከስቻለሁ። እስኪ ሽር አድርጎ ገባ ገባ በሉ እና ያው የጠፋሁበትን ምክንያት እነግራችኋለሁ። በጣም አሳዛኝ ሁኔታ ላይ ነበርኩም፣ በጣም በጣም ማለት ነው። እና ሁሉም ነገር ነግራችኋለሁ። ሽር አድርጎ እና ሼር አድርጉልኝ ጋይዝ ፕሊዝ ቴክር ሼር አድርጉልኝ ላይክ አድርጉልኝ። እና ለምን እንደጠፋ ምን እንደነበረ ነግራችኋለሁ ሁሉንም ነገር ያው፣ ብዙዎቻችሁ ለምን ጠፍተሽ ነው ለምን ቪዲዮ ሰሪ እያላችሁም እየጠየቃችሁም ነበራችሁም አላችሁም። እና ሁሉንም ነገር እንግዲህ ሼር አድርጋችኋለሁ ማለት ነው። እስከዛ ድረስ ሼር አድርጉልኝ፣ ላይክ አድርጉልኝ እና ቤተሰቦቼ፣ ይህ እንኳን ደህና መጣችሁ። የምር እንግዲህ ያው ቪዲዮ እሰራለሁ ስለ ሁሉም ነገር። ዛሬ ግን ያየሁትን ነገር ዝም ብዬ ማለት አልቻልኩም። አሁን ላይ ብዙ አልነበርኩም። ሰሞኑን ነው የመጣሁት እንግዲህ እና ዛሬ እንግዲህ አጋጣሚ ረፍደዋል። ያው አንድ ሰዓት ሁነዋል። እስኪ ዝም ብ ቤተሰቦች ወይ ሀይ ሀይ ልበላችሁ ብዬ ነው የመጣሁት። ወይኔ በላ

እና ቤተሰቦች አህለን ሳህለን ብያለው። ያው ጓደኛ የስልክ እያወራሽ ስለሆነ ነው። ሼር አድርጉ፣ ላይክ አድርጉ። እንኳን ደህና መጣችሁ። አህለን ወሰህለን

ላይክ አድርጉልኝ። እንኳን ተራመጣችሁ ብየሉናችሁ ነው። ስልክ እያውራ ስለሆነ ድምጿም እየገባ ስለሆነ ለማውራት ትንሽ እንትን ብለኝ እና ሼር ላይክ አድርጉ። ቤቴ ናበረታቱኝ እንሻላ ካሁን በኋላ አልጠፋም። ቪዲዮም እሰራለሁ ሁሉንም ነገር

ሶፊ እኔ በጣም ነው የተናደደው። ምክንያቱ እኔ የጠፋውበት ገና እያን ሳይንስ እነሱ እዚህ ሌላ ዓለም ውስጥ ላይ ናቸው። ይሄን ነገር ወገኖች ድረሱልኝ፣ የምር ድረሱልኝ

እና ቤተሰቦች፣ ይሁን ከንደራ መጣችሁ። ምን አስባችሁ ነው? ላይክ አድርጉ እንጂ ጋር ታብታብ አድርጉልኝ። ታብ አድርጉ። ወይኔ በላቸው። አንድ አበባ ሁለት አበባ እና ቤተሰቦቼ እንኳን ደህና መጣችሁ። እስኪ ለቻናላይት ከሆነች የመጣውበትን ማውራት ስላችልኩ ኢንሻአላ ስለ ሁሉም ነገር የጠፋውበትን ለምን እንደሆነ እንዴት እንደነበረ ሁሉንም ነገር ሼር አደርግላችኋለሁ። እስከዛ ግን እናንተ ሼር ላይክ አድርጎ አባረታቱኝ፣ ከኔ ጋር ሁኑ።

ይመችሀል። ሁለቱም ጋር ይቻላል። ግን ይሄ ብዙም ቲክቶክ ላይ እንትን የለኝም። በቃ ቲክቶክ ላይ አስተዋውቁኝ፣ ችግር የለውም።

አፈምሱኝና በኋላ በተራይ አፈምሳችሁ አለሁ። እራሱ ብዙ ነው እኮ። በጣም ብዙ እኛን እናንተና እኛን